ሰላም እንዴት ናችሁ? አለው እኔ ደህና ነኝ። እናንተስ? ሁሉ ሰላም በድጋሚ ተመልሼ መጥቻለሁ። ዛሬ ደግሞ ወደ ከላላ የሚላክ ሰላሳ ሁለት ሺህ ዘጠኝ መቶ ሀምሳ ብር የፈጀ አልባሰትና ትንሽ የተወሰነች ሁለት ነው ሦስት እቃዎች ላሳያችሁ። ያው ቪዲዮ ለእሷም መስራት ስላለብኝ ነው። ስለዚያ የእያንዳንዳቸውን ከነዋጋቸው ላሳያችሁ ማለት ነው። እዚህ ጋር ከእኔ ወሰደችው ረከቦት ነው። ረከቦት ነው ሦስት ሺህ ዘጠኝ መቶ ሀገረኛ አዲስ እና የትምህርት ለልጇም ልጅ አላት የ12 ዓመት ልጅ። እና ኮርሳ በ400 የምታዩትን ቆንጆ ኮርሳ ገዝቼላት አለኝ። ለየሌሎቹ ከኔ ሱቃ አይደሉ ማለት ነው እስክሪብቶ ቢክ የሚለውን 20 ፍሬ 20 ፍሬ እስክሪብቶ በ500 ብር በ25 ብር ሒሳብ ነው ምናምን አዎ በ25 ብር ሒሳብ እዚህ ጋር እንድደርዘን ደፍተር አላት ራዲካል በሚለው አዲስ በመጣው ነው ዋጋ በ50 ብር ሒሳብ 612 እሺ እዚህ ጋ ደግሞ የውላ ልጅ አይሆን ምን አላቅም ተምር አንድ ሽግ ተምር 350 ብር። እዚህ ጋር አንድ ኪሎ ቡና የታጠበ ቡና ታጥ ወይ ተለቀመ ቡና 350 ብር አድርጌላታለሁ። እና እዚህ ጋር ላማቷ ነው መሰለኝ እንግዲህ አማቷን የምትወድ ልጅ ናት። እዚህ ጋር እንደምታዩ ጅልባ ባላት ጅልባ በ2400 ተሰርቶ የተሰቀለ ጅልባ ገዝቼላታለሁ። 2400 እሺ እዚህ ጋር አሁንም ላማቷ ነው። ይሄንንም ሺቲ ከነ ጉፍተው ገዝቼላታለሁኝ ዋጋ ሺ 500 ብር። ጉፍተውም ይሄን ይመስላል የከለሩ ይህን ይመስላል ማለት ነው። ቢጃማው ገና የሚሰፋ ነው። ሺ 400 ብር አይደለም ሺ 500 ብር። እዚህ ጋ የልጇ ነው። ሌላው የልጇ እዚህ ጋር ጃኬት አለው ቆንጆዬ፣ ጃኬት 2700 ብር ለ12 አመት ልጅ የሚሆን ጃኬት ያንሳሉ አጉል እድሜ ላይ ነው ያለው። ስለዚህ ካዋቂዎች ላይ በትንሿ ቁጥር የቢ በዛ ይሻላል ከሚያጠር በሚለው 2700 ጃኬት ተደርጎለታል። እዚህ ጋር ጫማ አለ ጫማ ኳሊቲ ጫማ ነው። ይህም 39 ቁጥር ነው የትንሾቹ የትልቆቹን ሰዎች ትንሿን ቁጥር ማለት ነው ተደርጎለታል። የህፃናት አይሆነውም እግሩ ተለቅ ተለቅ ይላል። ስለዚህ 39 ቁጥር ብለን ይሄንን 3500 በጣም ኦሪጅናል ጫማ ነው። ዝም ብሎ እንደዚህ ሽፍን ጫማ አይደለም። እዚህ ጋር ደግሞ ሱፍ ይሄም ለልጇ ነው። ሱፍ አላት ሁለት ሜትር ከ30 ይው ይወስዳል። ከነ ሰይደልያ ምናምን ማለት ነው፣ ጃኬት ሱሪ፣ ሴ ደልያ እንደውም ይተርፈዋል ብሏል ሰውየው። ከበቂ በላይ ነው ብሎ በ2300 ብር ሜትር በአንድ ሺህ ማለት ነው ገዝቼላታለሁኝ። እዚህ ጋር የውስጥ ቁምጣም አለው 200 መቶ ብር ናቸው። የሁሉን መናገር ስላለብ ነው። እዚህ ጋር ጀለብያ ከነ ጠፍጣም ከነ እንት ከነ ኮፍ እያለው ኮፍያ 250 ብር ተገዝታለታለች። እዚህ ጋር ጥምጣም በዚህ በምታዩት ዋጋ 800 ብር። እዚህ ጋር ጀለብዬ 44 ቁጥር ነው፣ በነጩ 44 ቁጥር 2500 ብር።